በሰሜኑ የኢትዮጵያ ክፍል ተከስቶ የነበረው ጦርነት የሀገር ሉዓላዊነት በማረጋገጥ ተቋጭቷል። ለዘላቂ መፍትሄውምና ለህግ የበላይነት መከበር በደቡብ አፍሪካ ፕሪቶሪያ ስምምነት ተደርጓል። መንግሥት ይህንን ስምምነት መሠረት ያደረጉ ተግባራትን ይከውን እንጂም በህወሀት በኩል ግን ይህ ስምምነት እየተጣሰ መሆኑን የምክር ቤት አባላት ጥያቄ እያነሳሉ። የፕሪቶሪያውን ስምምነት ወደ ጎን በመተው ከሀገሪቱ ህግና ስርዓት ባፈነገጠ መልኩ በአዛውንቶቹ የሚመራው የህዋት ቡድን እና አንጃው ከጦርነቱ አዙሩት ውስጥ ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኛ ቡድኖችን ጭምር በመጠቀምና ከኢትዮጵያ ቋሚ ጠላቶች ጋር በማበር የትግራይን ህዝብ ዳግም ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ሲያወጁ ይስተዋላል። በአጠቃላይ አሁናዊ የትግራይ ክልል የሰላም የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደምገኝ ማብራሪያ ቢሰጡ አመሰግናለሁ። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር ሁላችንም ካለፈው ጥፋቶቻችን ለምን አንማርም? ሰላም እና ልማት ለሚያስፈልገው ትግራይ በጦርነቱ ወቅት ተቋርጦ የነበሩ መሰረታዊ አገልግሎቶች እንዲጀመሩ ከማድረግ ጀምሮ የወደሙ መሰረተ ልማቶችና ተቋማት ወደ ስራ እንዲመለሱም ተደርጓል። ከፌዴራል መንግስት ለክልሉ ሊለቀቅ የሚገባው በጀት እየተመደበ ቢሆንም ክልሉ የሚሰበስበውን ገንዘብ ጨምሮ ለልማት ከማዋል ይልቅ ለጥፋት እያዋለ ይገኛል። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም፣ አላማ የለውም። ትግራይ የምልከው በጀት በሙሉ የሚውለው ለወታደሮች ነው። ይህ ትግራይን እየጎዳ ነው ያለ። በነገራችን ላይ አሁን ለምሳሌ ጅጅጋ በጣም ከፍተኛ ለውጥ አለ። በኮይድራ አይታችኋል። ከሶማሌ ክልል ገቢ በከፍተኛ ደረጃ የትግራይ ክልል ገቢ ይበልጣል። ባለፈው አመት ስልጣን ተይዞም አልተሰራም፣ አሁንም አልተሰራም። ህዝቡን ይቸገራል እና እንደዚያ እንዳይሆን በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል። በኢትዮጵያ የውስጥ ጉዳይ ላይ ድንበር ሳይሆነ ወሰን መኖሩን ያነሳሉ ጠቅላይ ሚኒስትሩ። ላለመግባባት ምክንያት የሚሆኑ አካባቢዎች የኖሩ እንደሆነ ደግሞ የጉዳዩ ባለቤት ህዝብ ነውና የህዝብ ውሳኔ ተግባራዊ ተደርጎ ጉዳዩ እልባት ያገኛል። በጦርነቱ ወቅት ከቤት ንብረታቸው የተፈናቀሉ ዜጎች እንዲመለሱ በተግባር የታገዘ ስራ እየተሰራ ነው። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው ጸለምት ላይ እንደመለስነው ወልቃይት መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ጥያቄ አለ። ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። የሚያጨቃጭቅ ቀበሌ ካለ የሚኖርበት እዚህ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይህንን ነው። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው፣ እኛ አሁን ያለን አቋም። የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝበ ውሳኔ መልስ ሊያገኝ ይችላል። ለዚህ መዋጋት አያስፈልገንም። ከሰላም እንጂ ከጦርነት ትርፍ አይገኝም። ለሰላም ቅድሚያ በመስጠት ለበለጸገ ሀገር በጋራ መስራት ይበጃል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል።